አሁን ሙስሊሞቹ የተጎዱበት አንድ ነገር አለ። ቃሉ ጋር ናችሁ፣ እያነበቡ ያልተረጎሙት ማለት ነው። ሻሃውዜን ሻሃውዜን ነፋይነ ነፋይነ ወረ መሀላት አይሳና ቴናባ ይሄ የቁርአን ቃል ነው። ቃሉ ጋር ናችሁ። ይሄ የቁርአን የፉርቃን ቃል ነው። ሻሃውዜን ሻሃውዜን ነፋይነ ነፋይነ ወረ መሀላት አይሳና ቴናባ ይሄ የፉርቃን ወይም ሙስሊሞቹ የብሉይ ኪዳን ቃል ነው። ድንግል ሰደቀት ከሊማ ይሄ የቁራን ቃል ነው። ይሄ ሻውዚን ሻውዚን መርሃባ አባ ሻሃውዚን፣ አይበቃዎትም? አይበቃውትም? ተረት ተረቱ ይሄ እንቶ ፈንቶ የሚያቦኩት ነገር የሚለፈልፉት ነገር ይበቃውታል። መቀለድም ካለቦት መጨማለቅም ካለቦት በራሳችሁ በዛው በሃይማኖታችሁ ተሰብስቦ በሚሰማችሁ በሚሰማችሁ ይሄ ጆሮን ያረከሰ ህዝብ ተሰብስቦ ለሚሰማችሁ ሰው በዛው እንትን በሉ። ከዚህ በኋላ ግን ለመቀለድ አይደለም እኛ ይሄን ቪዲዮ የምንሰራው ከዚህ በፊት ያደረጉት ነገር በዝምታ አልፏል። አሁን ድጋሚ በሌላ መድረክ ደግሞ መተው ድጋሚ ቁርአኑን ለማጨማደቅ ሞክራችኋል። ይሄ ቁርአን የአምላካችን የአላህ ቃል ነው ሰው የገባበት ሰው የበረዘው የደለዘው ማንም ገብቶ እንደ ገብቶ እንደፈለገ የሚጨመርበት የሚቀንስበት ቁርአን አይደለም። አላህ በቁርአን ላይ አተቆሉን አለ ላሂ ማ ላ ተዕለሙን በአላህ ላይ የማታውቁትን ነገር ትናገራላችሁ ይለናል። ለኛ ለሙስሊሞች አይደለም ለእናንተ ለማይመለከታችሁ። ከዛ ሲቀጥል ደግሞ በቁርአን ላይ የአላህ ቃል ያልሆነ ነገር አላህ ያላለውን ነገር አላህ ብሏል ብሎ መናገር መቀመጫውን ጀሃነም ላይ ያዘጋጅ ብለው የአላህ መልእክተኛ ነግረውናል። ለእኛ ለሙስሊሞች አይደለም፣ ለእናንተ ይቅርና። ከዚህ በኋላ በቁርአናችን ላይ አንዳች ነገር እንድታደርጉ አንፈቅድላችሁም። ከዚህ በፊት ፈቅድናል ማለት አይደለም። ነገር ግን ሸሃዊዚ ሸሃዊዚ ይሄ የሸይጣን ቋንቋችሁን እዛው ራሳችሁ ጋር አብኩት። መጨመር ካለባችሁ እዛው ራሳችሁ ላይ ጨምሩ። እንደገና ድንግድ ሰደቀት ከሊማ ምናምን ነገር እስካሁን ድረስ እየታለፈ እየተሳቀ ምን እያለ አልፏል። እንደው ትንሽ እንኳን ሽማግሌ ናችሁ፣ ሁለት ጸጉር አብቅላችኋል፣ የሃይማኖት መምህር ነን ብላችሁ ታስባላችሁ። እንደእናንተ ሳቤ ተሰብስቦ የሚሰማችሁም ሰው ይኑር አይኑር አላሁ አለም። ካለም ደግሞ ምን አይነት ሰው ነው በሰው ሃይማኖት ቁርአን ላይ ያለን ቃል ብትናገሩ ማንም ሰው አይከለክላችሁ፣ መናገር ትችላላችሁ። ወደ ቁርአን አስጠግታችሁ ይሄ የፉርቃን ቃል ነው ይሄ የእንትን ቃል ነው ምናምን ነገር ሲሬስ ነው። የእስልምና ጉዳይ፣ የቁርአን ጉዳይ ሲሬስ ነው። ከዚህ በኋላ ብንከባበር ይሻላል። ስርዓቶትን ይዘው ክብሮትን ይዘው ቢቀጥሉ ይሻላል። እኛ የሰው እምነት ላይ ዘለን አንገባም። ባለጌዎች አይደለንም። ባለጌ አላሳደገንም። አምላካችን ገስጾናል፣ መክሮናል። እናንተ በእኛ ላይ ገብታችሁ ቁርአን ላይ ስህተት አለ ቁርአን ላይ የሆነ መልእክት ማስተላለፍ የምንፈልገው ነገር አለ ብላችሁ የምትጠይቁት ጥያቄ ካለ አህለን ወሳህለን መርሃባ ብለን እንቀበላችኋለን። ነገር ግን የሸጣን ቋንቋችሁን የዛ ይሄ ዝም ብሎ የመንደር ቋንቋችሁን ይዛችሁ መታችሁ የቁርአን ቃል ነው ማለታችሁ ግን ያስጠይቃችኋል። ወላሂ፣ በህግም ያስጠይቃችኋል። እንደዚሁም ደግሞ በሞራል የሞራል እንደው ሞራል ቢኖራችሁ ለነገሩ እንደዚህ አትሉም ነበረ። ስለዚህ እንደ ምንድነው፣ እንደ ሽምግልናዎት እንደ ትልቅነቶት ተከብረው ቢኖሩ ይሻላል እላለሁኝ። ቴክ ኬር። ሰላም አለይኩም።